ቆንጆ አድርጋችሁ ነው ያሰራችሁ። ምንም አልተንቀሳቀሰ። ወላንሳ ቢዚ ሲሆን እሷና ፍቅርና ልጁ እንዳይገናኝ አደለም። ዳንኤል ስለመሆኑ ምናምን እንፈትሻለን። ከዛ እንዲነቃ ኪሱ ውስጥ ያለ ነገር ካለ አውጥተን የምንይዝበትን ቶሎ ብለሽ እንትናችን ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናቸው? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ እንግዲህ በድጋሚ መታናል። ትናንትና የተፈጠረውን ነገር ሶስት ሰዓት ላይ ቪዲዮ ተለቆላቸው ነበረ። እጅግ በጣም ደስ የሚል ነው ማለቴ መያዙ ማለት ነው። ለምንድነው ደስ የሚለው? ጠላትህን እንደ መያዝ የሚያስደስት ነገር የለም። እኛ ደግሞ ያሰብነውና ያቀድነው ነገር ደግሞ ተሳክቶ ስታይ ምን ያክል ደስ እንደሚል ማለት ነው እና ለዚህ ስለረዳችሁ ደግሞ እጅግ በጣም አመሰግናለሁ። ዛሬ ልዑል ቢኖር በጣም ነበር ደስ የሚለኝ እና እግዚአብሔር ምስክሬ ነው። በቃ ቆንጆ አድርጋችሁን ያሰራችሁት ምንም አልተንቀሳቀሰም እና ደግሞ ማለት ነው እስቲል እራሱን ስቶ ነው ያለው ማለት ነው። እናንተ ሄዳችሁ ቤት ልብስ ቀይራችሁ ምናምን፣ አሁን ቪዲዮ ሲለቀቅ አንድ ቀን ያደረ ነው የሚመስላቸው ማለት ነው ሰዎች። ግን እንደዛ አይደለም። በአንድ ቀን እዛው ቀን ላይ ነው ግን ሲለቀቅ የተለያየ ቀን ላይ ስለሚለቀቅ ማለት ነው። እና ቤተሰቦቻችን እስካሁን ድረስ አልነቃም፣ ይተነፍሳል። ኖርማል መተንፈስ ይተነፍሳል። እና ዛሬ ምን እናደርገዋለን? እንዲነቃው ውሃ እንደፋበታለን። አንደኛ ሁለተኛ ነገር ደግሞ ከመንቃቱ በፊት ያለውን ነገር እንፈትሿል። ሌላ ቅድ ካለም ችግር የለው። እኔ ትንሽ እቀዳለኝ እንደ ሀሳብ ማለት ነው። ማለት ይህ ሰውዬ በጣም ነው ያሰቃየን ማለት ነው። ማለት አንተንም ቤተሰብንም በጣም ነው ያሰቃየን። እና ደግሞ እናንተ ሰቃያችሁ ማለት ያው እንደተሰቃየው ነው። እና ምቆጥረው የምር እኔ በቃ ሳዩ ምናን እየተናደድኩ እና ነውና ስራው እኔ ራሴ እንዴት ምናን ስላለ ነው መሰለኝ ትንሽ ብንቀጠቅጠው ደስ ይለኛል። እዚህ ላይ እንኳን ትንሽ እኔ እዚህ ላይ እንኳን መስማማት ላይ እንትን አልልም ያ አንተም እንደተሰማህ ግን አልከለክልም። እኔ ግን ማለት ነው አንዳንድ ጊዜ የሰው ልጅ ከጀርባው የሆነ ነገር ሊሆን ይችላል። አንዳንድ ሰው ወንጀል ውስጥ የሚገባው መጥፎ ነገር ውስጥ የሚገባው ወዱ አይደለም የሚል እምነት አለኝ። እንደዚህ እድሉን ለአንተና ለወላንሳ ልስጣችሁ። እግዚአብሔር እኔ ትንሽ ይከብደኛል አሁን የታሰረን ሰው መደብደብ። ትላንትና መታውት አልኩት ተባባሪ አደለችም። ተባባሪ አደለችም። እግዚአብሔርን እዚህ አመጣችልን አይችልን እኮ አለም ራሷን እስክትስት እዚህ ጋ እንዴት እንዳደረጋ ታይታል። እሷ እሷም በግድ ነው የነቃቸው አይደል? እናንተ አንድ ነገር ልነግር የምፈልገው ብዙ ጊዜ ትታለላለ። የሆነ ሰው ሰዎች ማለት ነው በጣም ረጅም ርቀት ይሄዳሉ ተንኮል ለመስራት ማለት ነው። ገብተዋል የሆነ ሰው መጥቶ የሆነ ነገር ሲያደረግ ማመን የለብም። ወደዛ ወቅ እነሱ አውቀውም ድራማም ሊሆን ይችላል። ከሚሆነው እና ከሚደረገው ነገር ሌላ አንተም እንግዲህ አሁ ውስጥ ላይ ቢዚ ሲሆን ምናምን ወላንሳ ቢዚ ሲሆን እሷና ፍቅርና ልጁ እንዳይገናኙ ገብቶሻል። አለ ጭራሽ እንዳይገናኙ መተያየትም የለባቸውም። መተያየት የለባቸውም። ገባሻል። በተቻለሽ መጠን ከልኪ እና አዎ ቆልፊባት ምናምን፣ በፍጹም ወደዛ አካባቢ እንዳትደርስ። ምክንያቱም ቤተሰቦቻችን ይህንን የማደርገው ምንድን ነው ድግምት ያሰራበት እሷን ለማግኘት ነው፣ እሷን ለመያዝ ነው። ስታየው ምን እንደሚፈጠር አናቅም። አሁን ግን ጊዜው አይደለም። ገብቶ አላደ ስታየው ራሱ ምን ይፈጠራል፣ የምታውቀው ነገር የለም። ግን ጊዜው ነው እንዲ አይደለም ይቀረናል። እና ከትላንት ጀምሮ ውስጥ ላይ በረንዳ ላይ ነው ያሰር ነው፣ እናሳያቸዋለን ቤተሰቦቻችን እንደውም ቆይ አሳይተናቸው እንመለስ። አንዴ ዝም ብለን አሳይተናቸው ብቻ ነው ውላሳ። እኔ መጀመሪያ እኛ አሳይተን ብቻ ለመመለስ ነው። እንገባለን፣ እንመረምረዋለን፣ ያለውን ነገር እናወጣበታለን፣ እንፈትሸዋለን። ዳንኤል ስለመሆኑ ምናምን እንፈትሻለን። ከዛ እንዲ እንዲነቃ ውሃ እንደፋለን። ይሄ ባሮኬ ለብሶት የሚዞረው አላ ነጩ ነገር በእሱ ውሃ ይሞላል። እሺ፣ እኛም በቃ አሳይተን ነው አሳይተን ብቻ እንምጣ። አልነቃም እስካሁን ድረስ። ትንሽ ትንሽ ሁላ አዘጋጅልኝ። የት ነው ያለው? ከዚህ ደግሞ ንጹ ሀልታመጭ ነው። ሽንት ቤት ርግ ድግምት የሚሠራ ሰው ሁላ ግማታም ነው፣ ጥንብ ነው። ስለዚህ ከሽንት ቤት እንደውም ከሽንት ቤት ውስጥ ከውስጡ ቅጅልኝ ውስጡ ያለ ፋይሎች ምናምን ውስጥ ላይ ኪሱ ውስጥ አይደለም። ኪሱ ውስጥ የሚታይ ነገር እኮ ልምፈትሸው እኮ ነው። ተረጋጊ። አምጪው፣ አስቀምጠው ናቲ ምንድን ነው የምትሰሪው? ሄደሽ አንቺ ያምሻ እንዴ፣ ውስጥ ላይ ገብታ ብታይ ነግሬሻለሁ። ያለውን ነገር ማለት ነው እሱ። ስለማታ ልታይ ትችላለች ምናምን ነገር፣ ስለዚህ እዚህ ትቀመጥ እና ቤተሰቦቻችን ከማንቃታችን በፊት አንዳንድ ጥያቄ እኔ አሁን እያንዳንዱ ለምን እንዲህ እንዳደረገ ምናምን ትክክለኛውን ነገር ላይነግረኝ ይችላል። ግን ደግሞ የሚነግረንን ነገር ደግሞ ግዴታ ማወቅ ስላለብን እንጠይቀዋለን። አልመታውም እያልኩሽ መስሎች ነው፣ በደንብ ነው የምመታው። ሳይደፋበታለ እደፋበታለሁ። ተረጋጊ። እደፋበ ውሃ አይደለም ገና አሲድ እደፋበታለሁ። አንቺ ከበደለሽ እና ከጠፋው ጥፋት የተነሳ ነው እንዲምቶኛ እራስሽን ለማረጋገት እኮ እራስሽን። ተረጋጊ በቃ እዚህ ጋር አሁን በጥበብ ነው ነገሮችን ማድረግ ያለብን። አንቺ ሱ መደብደብ ትፈልጊ? ወላንሳ ወላንሳ የት ነበርሽ? ይሄን ሁላ ነገር አብራችሁ ስታደረጉ የት ነበርሽ? ወላንሳ አዳምጪኝ። ከትላንት ወዲያ እለት ማለት ነው። አዳምጪኝ አዳምጪ አንቺ አንቺ እዛ መድኃኒቱን የሰጠሽ ቀን ወጥተን ብንይዘው እኮ ሰዎች እኮ ተረባርበው ሊያስለቅቁት ይችላሉ። ጥል መስሏቸው ሊያንጽ ይችላል። እና አንዳንዴ በትዕግስት በመታገሳችን ዛሬ ማንም ማንም ሳይከለክለን ለብቻ አግኝተነዋል ማለት ነው። ስለዚህ መጫወት አለን። እንደፈለገ እንደዚህ እየረገጠን ያለውን ነገር እናስወጧለን።

እንትን አምጪልኝ የእሱ መረጃም ስለሆነ እቃዎቹን እ ኪሱ ውስጥ ያለ ነገር ካለ አውጥተን የምንይዝበትን ቶሎ ብለሽ እንትን አምጪልኝ፣ ፌስታል ነገር። መጀመሪያ ከውስጡ የሚበላሹ ነገሮችን ሊኖሩ ስለሚችሉ አውጥተን ብቻ በፌስታል አድርገን በኋላ እናየዋለን። ውሃውን እንደፋበታለን፣ ከነቃ ነቃ፣ ካልነቃ ለምን ድብናይል በቃ እኔ ምጄን ለመንግስት መስጠት ነው። ደግሞም እየተነፈሰም ስለሆነ ችግር የለው ለጊዜው። እሷን ያዣት እንዳትመጣ ወደ ሲነግር ይሻል እሷን እኮ ተረጋጋ እስቲ። ሰብሮን አንገቱን ሰብሮ ያለው እንዴ? ሳሚ ነክቱም ሊሆን ይችላል። ምንም ቢና እጁን የታሰረበት አለ ችግር ምንም ማያመጣ ምን ያው ይጅና። ተመለሽ አልፍሻል። ራሱን ስቶ ነው ያለው። ተመለሽ ወደዛ ተመለሽ እያልኩ ነው

ብቅልን እኔ የወንድ ስራ ሰራለሁ። ከዛ አንቺ የሴትነት ለነገር ወንድ ነሽ። አንቺ ራስ ጎበዝ ነሽ፣ በቃ ጎበዝ ነሽ። ግን እምልሽን ስሚ ቅድ እንዳትገባ አንቺ እዚህ መጣች አንድ ጊዜ እቃዎችን እናውጣን። ከያዝ ምን ይዘዋሉ? ምንም አልነቃ። ምንም እቃ አላወጣን። ቤተሰቦቻችን ስልክ ያዝ እናስከፍተዋለን። አሻራ አለው መሰለኛ ውስጥ አድርገን በኋላ እናየዋለን። የሱቃየእሱ ዕቃ እኔ የሰው ዕቃ ሰው ዕቃ እኔ ምንም አያደርግልኝም። ገብቶሃል? የሰው ንብረት ምንም የሚያደርግልኝ ነገር የለም። መታወቂያውን እናያለን። ይይዛል ሌላ መድኃኒት ቢይዝ እኮ ነው ዳኒኤል ራሱ ስለመሆኑ ግዴታ መረጃ። አንቺ ወደዛ ሂጂ ሳሚ ልጅ ስራ። እንቺ ይሄንን የእሱ ነው እቃው። ቀስ ብለሽ እዛ አስቀምጭ እኛን ሰው ሚልሽን ስሚ። ይች ዳር ላይ እንኳን አስፈራራሽኝ። ሂጂ ከዚህ ብቻ። እዚህ አጠገቤ እንዳትደርሺ ብቻ። ምንሽም ደስ አላለኝ። ሌላ ነገር የለም እንደሱ

ደ እንኳን ጠብቅ ማለት የለብሽ። ስትመጪ ሁሉም ብስል ታደርጊዋለሽ ሰሚያለሽ። ከእኔ ከሳሚ ስል ማንም አያመልጥም ማለት ነው። በሚስቴር የመጣብኝ በሌላ ሰው ብትመጣ እንኳን ችግር

አንተ ምንድን ነው ስራ ባጌታስ ምንድን ነው? ስ ይህ እኮ ከኔ ጋርና ከባሮ ጋር ከፊት ባሮ እንደዚህ አጥፋው፣ ከኋላ ደግሞ እኔ ነበርኩ እዚህ ፎቶ ላይ ማለት ነው፣ ለይቶ ያወጣው

አሁን ቀጣይ የሚሆን አሁን አፉን ፈጥ እያንዳንዱ ነገር ያወጣታል። ይኸውልህ መለቀቅና ከዚህ መውጣት ከፈለክ ማለት ነው፣ መለቀቅና ከዚህ መውጣት ከፈለክ ሰላም ከፈለክ ልንገርህ አይደል፣ እየሰማነው በግንባር በራሳ እየሰማነው፣ ወይ አ እየሰማኝ ነው። አንድ ነገር አጮህም እምንጠይቀን ትመልሳለህ። ከዛ ውጭ ይኸውልህ በዚህ ውሃ ፋንታ ቤንዚን ነው እንትም ብለን እምንለቅ፣ ማነው የማይጠይቀን እያንዳንዷን ነገር ትናገራለህ ምን እንዳደረግ እንደት እንዳደረግ እሷ ስትድን ከዚህ ቤት ትወጣለህ ካለው ነገር እዚሁ ትበሰብሳታለህ ምንድን ነው ለምንድን ነው እንደዚህ አደረግኩ ቆረጠው እኮ ብልህ ነው መሆን ያለብህ መሞት ካልፈለክ ብቻ ሁሉን ነገር ትነግረናለህ ገብቶሃል